የሆነ ነገር አድርጎልሽ የሆነ ነገር አድርገሽለት አረፍኩ ስትይ ሌላ ነገር ይጠይቃል። መኪና ገዝተላት አረፍኩ ስትል ቤት ትላለች። ቤቱን ገዝተላት አረፍኩ ስትል ዳይመንድ ትላለች። ዳይመንዱን ገዝተላት አረፍኩ ስትል ደግሞ ሌላ ሀገር ይገዛልኝ ትላለች። እና የሆነ ነገር አድርገሽለት አረፍኩ ስትይ ሌላ ነገር ይሄ ማብቂያ የሌለው ፍላጎት ያላቸው ሰዎች አለ። ምንም ብታረግላት አመሰግናለሁ ማትል ፍላጎቷ መቆሚያ የሌለው ሴት አለች። ምንም በቃ አመሰግናለሁ ብሎ ፍላጎቱ መቆሚያ የሌለዋል። ይሄ በእርግጥ ተፈጥሮ ነው። ነገር ግን አትሊስት ሰው የሆነ ያህል ጊዜ ትንፋሽ ለሰው ይሰጣል። እድሜ ልክ ቢደረግላቸው አመሰግናለሁ ብሎ ፍላጎታቸው መቆሚያ የሌለ ሰዋል። እንደዚህ አይነት ሰዎችን አስደስታለሁ ብላችሁ ሰላም ሰጣሉ ብላችሁ እናንተ ሰላማቸውን ታጣለ። እንደዚህ አይነት ችግር ቤታችሁ ካለ የእውነት መፈታት ያለበት ችግር ነው። ፍላጎትሽ መቆሚያ ሊኖረው ይገባል። ቢያንስ ቢያንስ ከሆነ ጊዜ በኋላ መቀነስ አለበት። ትላንትና ቤት ነበር፣ ቤት ተገዝቷል። መኪና ነበር፣ መኪና ተገዝቷል። ልጅ ነበር፣ ልጅ ተደግመዋል። ግን አሁንም ሰላም የለም የግል ስራዬ ኑሬ ነበር ኖሯት ግን ሰላም የለም። የሆነ ነገር ፈልጋለሁ ብሏል አግኝቷል፣ ግን ሰላም የለም። እና እንደው ማብቃ የሌለው ፍላጎት ውስጥ ያላችሁ ባልና ሚስቶች፣ ጠዋትም ነገር ማታም ነገር፣ ጠዋትም ጭቅጭቅ ማታም ጭቅጭቅ ውስጥ ያላችሁ እንደው ሰለቸኝ፣ ሰላም የሆነ አየር መተንፈስ እፈልጋለሁ ሰላም እፈልጋለሁ የምትሉ ካላችሁ የእውነት ሰኔ አንድ የነበረው ስልጠና አንድ ሳምንት ተራዝሟል። እናንተን ይመለከታል እንዳያመልጣችሁ። እራሳችሁን ማስተካከል ቤታችሁን፣ ሰላም ትዳራችሁን ሰላም ማድረግ ትችላላችሁ። ለበለጠ መረጃ 097745 ላይ ደውሉ። ክፍለ ሀገርም አዲስ አበባም ውጭ ሀገርም ያላችሁ ይሄ ስልጠና እንዳያመልጣችሁ። አመሰግናለሁ።